ሰላም ሰላም እንዴት ናቸው ደህና ናቸው ወይ አላቸው ወይ እኔ ያለው እግዚአብሔር ይመስገን ደህና ነኝ እናንተ እንዴት ናቸው ስራ ጤና እንዴት ይዟቸዋል ሁሉ ሰላም ነው ሁሉ መልካም ነው ወይ የረመዳን ስራ እንዴት ይዟችኋል እንዴት ናቸው እስኪ ሁሉ ሰላም ነው ወይ ዛሬ ስንት ቀን አድርገናል 14 እንደዛ አድርገናል ማለት ነው እና እንዴት ናችሁ ጠግረራ የረመዳን ስራ እኔ ብቻ ነው ያስደከመኝ። ይኸውላችሁ እንደዚህ አድርጎኛ ጸጉር መወጠር የለም ምን የለም። ይህ ጸጉር ሽበት በሽበት ሆኗል፣ እንግዲህ ይህ ሁሉ እየተነሳ በረመዳን ስራ ማለት ነው። አሁን እንግዲህ በሳውዲ ሁለት ሰዓት ሆኗል፣ ወደ ስራ ሊገባ ነው። ሌላ ጊዜ ከአንድ ሰዓት ኢትዮጵያ ውስጥ ከሰባት ሰዓት ጀምሬ ነው መሰራኛ ነበረ። አሁን ዛሬ ብዙ ምግብ ስለማይሰራ አጥቤ ጨርሼ ከዛ ወደ ክፍል የመጣው ትንሽ ረፍት አረኩና እንደምታቀው ደግሞ ወደ ቲክቶካችን ገብተን ነከ ነከ አድርገን ነበረ። ከዛ ደግሞ አሁን ወደ ስራችን እንመለሳለን ማለት ነው። ፀጉሬ እንዴት ነው? ቆንጆ አይደለም? ፀጉሬ በራሴ ነው፣ ሳ እንደዚህ እያደረግኩ ማለት ነው። እንግዲህ ይሄ ከሁለት ቀን በኋላ ነው የሚፈታ። ቅባት ቀብቼ እንደዚህ እያስቀመጠውም ማለት ነው። እንደዚያ ነው። ምን ትላላችሁ እናንተ? እንደዚህ እየተቀባ አሁን ማታ ስለሰራ አልፈታን ዝም ብዬ ነው የማስቀመጠው። እስከ ነገ ይቀመጣል። ከሶስት ቀን በኋላ ማለት ነው ይፈታማል ማለት ነው ይህ መስታወት ባይኖርማ ጉዳችን ፈልተን ነበረ። ሁሌ ስልክ ከፍቶ እና እንደዛ ነው። ማን ጸጉሪ መላጠል ሊሆነው እንዴ? መላጣ ሊሆነ ይመስለኛል። እና እንዴት ናቸው? ስትረመዳን ስራ እንዴት ይዘቸው? በእውነት እኔ ከእንቅልፍ ተነስቼ ወደ ስራ ከገባሁ ነው እንጂ እንደገና ከስራ ወደ ክፍሌ ገብቼ ቁጭ ካልኩ እንቅልፍ ይመጣኛል። አሁን አሁን ይታይ አን የውጭ ጨረር ምናምን ስላለ ነው እንጂ እንዴት አደረግ ላሳያችሁ። በጣም ነው በቃ ፊቴ አብጧል፣ እንጃ እና ይሄን ይመስላል። ይሄን የሚቀባ ነው ለጸጉሩ፣ ቤቢ ኦይል ቤቢ ኦይል ጦሮ ነው እየተባለ